ስቲል ሰው ግን ዲያቤቲክ ይሆናል። ስቲል በዲያቤቲክ ምክንያት ዓይን ኩላሊት፣ ዩ ኖ ሌሎች ነገሮች ይመጣሉ። ስለዚህ ይሄንን ፕሮግራም የሚሰሙ ሰዎች ዴሪስ ዲያቤቲክ ኢቭን ፕሪ ዲያቤቲክ ከመሆኑ በፊት ማወቅ ይቻላል። እንዳልኳችሁ ዲያቤቲክ ለመሆን ከአስር 10 ዓመት በላይ ነው የሚፈጀው? ስለዚህ ቀድማችሁ ቴስት አድርጋችሁ አሁን ለምሳሌ ታይፕቱ 2 ዲያቤቲክ ዲያግኖስ እናደርግ፣ ፋሚሊ ታይፕ 2 ዲያቤቲክ ዲያግኖስ እናደርግ ዊ ኒድ ዩር የ የ ኮምፕሊ 50% ኮምፕሊ ኮምፕሊኬሽንስ ስለሚመጡ ቴስት እናደርጋለን። የልብ የኩላሊት ምናምን አይስኪ አታረጋላችሁ አይደለ? ለምን ቢኮዝ ዊ ኖ ዛት ዲያቤቲክ ታይፕ 2 ዲያቤቲክ ሲመጣ ዊዝ ኮምፕሊኬሽን እንደሆነ ስለምናቅ ነው ቴስት የሚደረገው። ስለዚህ አንተ ለምንድነው ኮምፕሊኬሽን ሳይመጣ ገና ዲያቤቲክ እያያዘ እንደሆነ ማወቅ የማትፈልገው? ይሄን ብቻ ነገሩኝ እስኪ። ይሄን ብቻ ነገሩኝ እስኪ። ይሄን ብቻ ነገሩኝ። ለምንድነው የማይፈልገው ስቲል ቅድም ዶክተር መጎዝ ብሎታል። ሰርቫይካል ካንሰር ከመያዙ በፊት ከአስር ዓመት በፊት ፒክ ማድረግ ይቻላል። ሶ ይህንን ፕሮግራም የሰማችሁ 88 ምናምን ሰዎች ዩ አር ሶ ፕሪቪሌጅድ ናችሁ ማለት ነው። ቅድሚያችሁ ቅድም ዶክተር በጠቀሰው ሰዓት ላይ ያላችሁቶች ጎ ኤንድ ቼክ አርጉ እዩ ቴስት አርጉ። ሁለተኛ ኤንድ አጌን ኤንድ አጌን አውቶ ኢሚን ችግሮች ባሁኑ ጊዜ ነምበር 1 ሌዲንግ ኮዝ ኦፍ ዴዝ የሆነ አውቶ ኢሚን ችግሮች ናቸው። አውቶ ኢሚን ችግሮች ናቸው። ቤተሰብ ስለዚህ አውቶ ኢሚዩንም ር ኦልሶ ኮድ ፕሪ አውቶ ኢሚን ካን ማጅን ፕሪ አውቶ ኢሚዩን ቼክ ማድረግ ይቻላል። ስለዚህ ይሄ ቤተሰብ ይሄ ቤተሰብ 8384 ሰዎች ያላችሁ እናንተ እኛ ጎበስ ከሆንን ጎበስ ከሆናችሁ በስኳር አትያዙም። በአውቶሚን ችግሩ አትያዙም። አውቶሚን ማለት ምንድን ነው ቤተሰብ? ታይሮይድ ሃይፖታይሮይድ ሳይዝ በፊት መታከም ይቻላል ማወቅ ይቻላል። ሉፐስ፣ ሶሪያሲስ፣ ሶሪያዲ አትራይተስ፣ አይቢኤስ ገና ሳይመጣ በፊት ማወቅ ይቻላል ዝም ብሎ ኤምኤስም ጭምር ማለት ፋይብሮማያልጂያም ጭምር ማለት ነው ብዙ ብዙ ብዙ በጣም ብዙ አይነት አውቶሚኑን ይችላል ባንዴ ጉብ የሚል ነገር የለም ኢት ኢዝ ናት አን ኢመርጀንሲ ባንዴ መጥቶ የመኪና አደጋ አይደለም ወይ ደሞ ሽጉጥ አይደለም የሚገለን ባንዴ የሚገለን ኢት ኢዝ አ ፕሮሰስ ነው ፕሮሰስ ነው በነገራችን ላይ ስለዚህ ያ ከመድረሱ በፊት ለሰውነች ከደረስን ሲስተማችን ራሱን ክሊን የሚያደርግበት የሚያከምበት ሜካኒዝም አለው። ያንን ሰፖርት እናድርገው ነው። ቤተሰብ እና ጥያቄዎች ካላችሁ ወደ ላይ መምጣት ትችላላችሁ። ዶክተር ቢቢ ሰላም ብያለሁ። ዶክተር ቢቢ ምናልባት ቤሪ ኢምፖርታንት ኮንሰፕት ነው ብዬ የምወስደው። ከዚህ ጋር ምናልባት ሌላ ጥያቄ ከሌላችሁ ይሄንን ቅድም ያልኳችሁን ነገር እስኪ ልጥቀሳችሁ። በተለይ ሆርሞናል ኢምባላንስ ቅድም ሰላምም ቅድም ብሏለች እና አንደኛው በተለይ ሎ ቴስቴስትሮን ቴስቴስትሮን ኢዝ ቤሪ ቤሪ ኢምፖርታንት ፋክተር በነገራችን ላይ ሴቶች ላይ እና ባይዘዌ ቴስቴስትሮን ሌብል ሎ ሲሆን ምን እንደሚያወጣ ታውቃላችሁ? ቴስቴስትሮን ሎ ሲሆን ወንድም ላይም ሴትም ላይም አንደኛ ሊብዶ ሊብዶ ኦር ሎ ሴክሹዋል ድራይቭ ማለት ነው። ፋቲክ ድካም፣ የጡንቻ መዛል፣ መስል ዊክነስ፣ ሙድ ቼንጅ ሙድ ቼንጅ የምን ሌብል መውረድ የቴስቴስትሮ ሌብል መውረድ በወንድም ላይም በሴት ላይም ማለት ነው። ሌላ ዲኤችኢኤ ሰልፌት ቅድም ሰላም ምናልባት ከመጣች በኋላ ላይ ዶክተር ሞገስም ጋር ከአሁን በፊት በጣም ብዙ ቪዲዮ ብዙ ቤት ገብቻ አስተምሬ ያለው ሜኖፖዝ የሚያመጡ ችግሮችን እንዴት አድርገን ነው ማስቀረት የምንችለው አሁን ሁለት ነገር ነው ሜኖፖዝ ጋር ሲመጣ የምናወራው ለምሳሌ አሁን ሀያ ቤት እና ሰላሳ ያለች ቤት ያለች ሴት ሀያ እና ሰላሳ ያለች ሴት ይህንን ፕሮግራም የምትሰሚ ሴት እንዴት ነው ፔሪ ሜኔፖዛል እና ሜኔፖዛል ኤድሜሽን ወይ ደግሞ በዛ ጊዜ ያለውን ሲፕተሞች ሰብታይል ሆኖ ትራንዚሽኑን ስዊፍትሊ እንዲያልፍ ማድረግ ትቻለሽ ወይ? አሁ በደንብ አንዳንድ ሲፕተሞች እኮ ኢነቪታብል ነው አይደል እንዴ? ግን ዲግሪው ይለያያል። ኖርማሊ ሌሎቹ መግሬን ሄዴኩ፣ ሆት ስፕላሹ፣ ቫጃናል ድራይነሱ ምናምኖቹ በጣም ቀውጢ ሆኖ ህይወትን እስከሚያስጠላ ድረስ በጣም የሚያሰቃዩ አሉ። አተ ሌብል ኦፍ ኢንዞ ይንት ሪከመን ኔው ሆርሞናል ቴራፒዎች ነገር ግን በጣም የሚያስፈልጋቸው በጣም ቀውጤ የሆነ ባጃነል ድራይነስ በጣም እንትን ሲኖር ሪ ነው ባዮዴንቲካል ምናምን ሪከመን ይደረጋል። ነገር ግን ኢፍ ዩ አር ኢን ኤርሊ ሰርቲዝ በሰላሳዎቹ እድሜ ውስጥ ካለሽ በሃያችሁ እድሜዎች ካለሽ ያንን ፔሬድ ሳትጨናነቂ ማለፍ። ምናልባት ዶክተር ሞገስ እነዚህ ሲምፕተሞች ሙሉ ለሙሉ ማጥፋት ይቻላል እንዴ? ኦኬ ምናልባት ሲምፕተም ማለት የፈለግከው ቫዞ ሞተር ሲምፕተም ውልቦ ቫጃይናል ድራይነስ እና ኦስቲዮፖሮስ ምናምን ነው ወይስ ማለት ማለት በቃ ዶሪንግ ሜነፖስ ዶሪንግ ሜነፖስ የሚመጡ ሲምፕተሞች አሉ አይደል? ላይክ ያው ያልካቸው ነገሮች እንዳለ ሆኖ ማጥፋት ነው የሚቻለው ወይንስ ደግሞ ስዊፍት እንዲሸጋገሩ ነው? ቢኮስ ትራንዚሽን ነው አይደል እንዴ ትራንዚሽን ነው ሲምፕተሞቹ ሙሉ ለሙሉ ዜሮ ማድረግ ይቻላል ወይስ መቀነስ ነው የሚቻለው? ያ በጣም አሪፍ። አሁን ሲምፕቶሞቹ ምንድን ናቸው ወደሚለው እንሂድ። ኖርማሊ ሜኖፓውዝ ምንድን ነው ወይም ማረጥ ምንድን ነው የሚለውን እናያለን። በመጀመሪያ እንግዲህ በዋናነት ምልክቶቹ በተለይ በሴቶች ላይ የሜኖፓውዝ ምልክቶች ከኤስትሮጅን መቀነስ ጋር የሚመጣ ምልክት ነው። ኦኬ፣ ኢስትሮጅን ሲስተሚክ ሆርሞን ነው። ሲስተሚክ ሆርሞን ነው። የሚመረተው በዋናነት ከእንቁላል ወይም ደግሞ ከእንቁላላችን ነው ኖርማሊ። ስለዚህ ይሄ እንቁላል ኢስትሮጅን የሚባል ሆርሞን እያመረተ ለሰውነታችን፣ ሰርኩሌሽን፣ ለቆዳችን ልስላሴ፣ ለቫጂናል ሴክሬሽን፣ ለስትረች ለማድረግ፣ ለካርዲያክ አክቲቪቲ ለአጥንት መሰራት ወይም ለቦን ግሮዝ ጠቅላላ፣ ሁሉም የሰውነት ክፍላችን ኢቨን ለሚሞሪ ሳይቀር ለሁሉም የሰውነት ክፍላችን ያገለግላል ስትሮጅን የሚባለው ሆርሞን እና ስለዚህ ስትሮጅን በሚቀንስበት ጊዜ ዋና ዋና ምልክቶች የሚባሉት በተለይ ለሴቶቹ ቶለሬት የሚያደርጓቸው ሶስት ናቸው። ሶስት ሲምፕቶሞች ናቸው። አንደኛው ቫዞ ሞተር ሲምፕተም የሚባለው ቫዞ ሞተር ወይም ደግሞ ሆት ፍላሽ። ይሄ ሆት ፍላሽ ምንድነው ሰደን የሆነ ወይም ደሞ በአንድ ጊዜ በድንገት የሚመጣ ሙቀት እና የሰውነት ማላብ ከሰውነት ማቃጠል ከዛ በኋላ ወዲያውኑ የሚጠፋ ከዛ ሌሎች ተያያዦች እንቅልፍ እምቢ ማለት ምናምን ሊኖር ይችላል ግን በዋናነት ሆት ፍላሽ ሰደን የሆነ ሙቀት መጨመር ማቃጠል ሰውነትን እና ላብ ስሜት ከዛም በኋላ ወዲያውኑ የሚጠፋ።